ሳኑሲ በሰማይትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበር። ዘመዶቹም የሚሠራውን አያውቁም ነበር። የታመሙ በሽተኞቹንም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተ ወደ መኮንኑ ሂድ፣ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘውም ለእናቱ ነገራት። እርሷ ማዘነች አለቀሰችም። ነገር ግን ትከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል አገር ስሟ ማርያ የሚባል ድዎችንና መጻተኞችን የምትቀበልና የምትመግባቸው የተደሰተች ሴት የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነት የሚሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባልም መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮኹ። በየራሱ በሆነ ስቃይም እንዲያሰቃያቸው አዘዘ። ቅድስት ማርያም በስቃዩ ውስጥ ሳለች ነብሷን አሳልፋ ሰጠች፣ የሰማይትነትንም አክሊል ተቀበለች። ቅዱሳኑሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱን በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማይት ጋራ ላከው። እርሱም ያሰቃየው ጀመረ። የረከሱንም ተረከዙንም ሰንጥቀው ገመድ አግብተው በከተማው ውስጥ እንዲጎትቱ ታዘዘ። እንዳዘዛቸውም አደረጉ። ግን ምንም ጉዳት አልደረሰበትም። ሁለተኛ ስራየኛ አመጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው ። ቅዱስም በላዩ በመስቀል ምልክት አማት ወጠጣው ምንም ምን ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡት አዘዘና የከበረች ራሱን ቆረጡት፣ የድል አክሊልንም ተቀበለ። መሰሪውም አምኖ በሰማይትነት ሞተ፣ የሰማይትነት አክሊልንም ተቀበለ። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን ሰማይታት ጸሎት ይማረን በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሳኑሲ ምቱረ አብራክ ወእድ አህር ወሰኮና አምሳ ለጉንድ ለማርያ ሰላም መፍቀር የተነግድ ዘኮነንዋ ምስሌው ወሳቀይዋ በአውድ ወምስለ መሰሪ ህውረ ዘአምነ በወልድ። በዚች ምለት ታራቅሊ ከሚባል አገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብልያ ሀገሮች ገዢ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በውስጡ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱ ከአባቱና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስም አንድ ሁኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍትን ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታሳ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የሀያ ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የሐራቅሊ ሌሎችም አገሮች ሁሉ ተገዙለት። እንዲሁም እያለ በመልክ አምሳል በመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግስ ዘንድ ወደ አንጾኪያ ሂደፍ የንጉሥ ኑማሪያኖስ ልጅ አግባ ብሎ ጌታ አዞኋል አለው። ቅዱስም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔርን ስም ከሰማው አንጾኪያ ሄዳለው አለ። ከዚህ በኋላም ወደ አንጾኪያ ከተማ ሄደ። ንጉሥ ዲዮቅልጥያኖስንም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዞ፣ ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉሱን ረገመው ሰደበውም። ንጉስ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና በጌታችን በጌታችን በብርሃን ሰረገላ ላይ ሆኖ ታየው፣ ከእርሱ ጋር መላእክት አሉ። ይዞም ሳመው ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሱን ልኮ ከእስር ቤት አወጣው ወደ እርሱም አቀረበውና ለአጵሎንና ለአርዳሚ ስገድ አለው። ቅዱስም የሰው እጅ ለሰራው እንዴት እሰግዳለሁ አለ። ንጉሡ ግን ከእርሱ ጋር በመታረቅ ሽቶ ብዙ የሽንገላ ነገርን ተናገረው። ከዚህም በኋላ ግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ አገር ላከው። ወደ ግብፅ አገር ወደ ግብፅ ገዢ ወደ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ እነሆ ለዮሐንስ በሐራቅሊ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ሥልጣን ሰጥቸዋለሁ። ቅዱስም ይህን ምክንያት ይዞ የጣወታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስርያቆስ የሰማይታትን ራስ መቆረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሰኢድ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ ቲሮስ ዮልዮስ፣ ስለ እስክንድሮስ፣ ዮሴፍ፣ ይስቅና ስጢፋኖስ የሚሏቸው ሰዎች መጥተው እሊ ሁሉም እኛ ክርስቲያኖች ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑ ይዞ ያለ ረራይሄ ያሰቃያቸው ጀመር። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ስራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በግርብረት እንዲያስሩት ወደ ወደ እንጽና አገር ወደ መኮንኑ አርያኖስ እንዲወስዱ ታዘዘ። ስለ ሆነው ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላንጨት ላይ ሰቅለው፣ በመንኮራኩር አጣብቀው እንዲጨምቁት ከዚያም ከባላው አውርደው ስጋው እስኪ ቀልጥ ሆዱ ላይና ራሱ ላይ በቀጭኔ እንዲደበድቡ ታዘዘ። ምድሪቱን በደሙ ተመላች። ከዚህም በኋላ እስር ቤት አስገቡት። ከጥቂት ቀኖችም በኋላ በማረጃ ቢለዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛም አመድ ጎዝጉዘው በላዩ የእሳት ፍም ከጎኑ በታች አድርገው በላዩ እንዲያስተኙት አዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጆሮዎቹም ላይ እንዲያኖሯቸው አዘዘ። እንዲህም አደርገው ከወይኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጸናው። በማግስቱም ከወይኒ ቤት አውጥተው በጋለ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህ በኋላ ባለ ሰይፍ ወጥቶ እግሮቹንና እጆቹን ራሱንም ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ መስተጋድል ጸሎት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለዮሐንስ ምካህር አቅሊ ወአድያሙ ፈዋሴ ዱያን በአጽሙ ወለ ወለእለ ምስሌሁ ሰላም ዘተጋደሉ ቀዲሙ ወሰላም ለእንተድርየሁ ዘተክ ወደሙ ወእወ እሙ ቢፋሞን ስሙ በዚችም ቀን የአርቃዲዎስ የእህቱ የዲሙናሴያ የግብፃውያኑን የአሞኒና የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮችም የገደላቸው ፍጻሜ ሆነ። እሊን ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመሯቸው ጊዜ መላእክት አለቃ ቅዱስ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሡም ደርሰው ረገሙት። እንዲህም አሉት የምስክርነት ሞት ፍጻሜያችንን የማትጽፍ ከእለት ወደ ዕለት ለምን ትከፋለህ? ንጉሥም ሰምቶ ተቆጣ። ራሶቻቸውንም በሰይፍ እንዲቆርጡና ስጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የክብር ባለቤት የክብር አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን ሰማዕታት ጸሎት ይማረን በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለአርቃዲዎስ ወዲሙ ናስያ እህቱ አሞኒ ወሚናስ ለእግዚአብሔር ሰማይቱ አሞደ ወሙ ንጉሥ ውስተ ግበ እሳት ለአርባይቱ ያድህኖሙ መጽሐም ሰማይ አድሃኔ ደቂቅ ሰለስቱ መላከ ፍስሐ ገብርኤል ዘፍጡን ሩፀቱ። በዚችም ዕለት በካሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፍያ አንገቷን በመቆረጥ በሰማይትነት አረፈች። የዚች ቅድስት ወላጆቿ ክርስቲያን ነበሩ። በወለዷትም ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንንም መጻሕፍት የአባቶቻችን ሐዋርያትንም ሕግና ሥርዓት ሁሉ እያስተማሩ አሳደጓት። ከዚህ በኋላም ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ መቶ ስግደትን ሰገደች። ቆማም ረጅም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች፣ የክብር ባለቤት የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስበት የከበረችና የቀናች መንገድን ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተው። ወላጆቼ በሚ መክሩብኝ በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንደሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸክሜ ተሸካሚ አታድርገኝ። ቀላልና ልብ ልዝብ የሆነ ቀንበርህን ይሸከም ዘንድ ትከሻዬን ዘንበል አድርገው አለ እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሐሳብ መጣባት ተነስቼ በስውር ልውጣ ወደ ሩቅም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች፣ ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ የእኔንም ልብስ ውሰጂ አለቻትና ሰጠቻት። የወይኑ ስካር አይምሯ ነስቷታልና፣ ተኝ አለቻት። በላይዋም እንቅልፍ በከበዳት ጊዜ ማንም ሳያያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና፣ ርቃ በሄደችም ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከካህዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የእያንዳንዳቸውን አገራቸውን ነገሯት። ደግማ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ዲዮቅልጥያኖስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን አለቻቸው። አዎን ታደርስቻለች አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎት ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱም እንዲያቀርቧ ታዘዘ። በቀረበችም ጊዜ ለአጵሎን ስገጂ አላት። የሰው እጅ ለሠራው፣ ለረከሱ የአጋንንት ማደር ያለ ሆነው እንዴት እሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሰራ ጅራፍም እንዲገርፏ ታዘዘ። ሁለተኛም በአንገቷ ከባድ ደንጊያ አስረው ስገዋ ተቆራርጦ እስቲወድቅ ድረስ በከተማው ጥጋጥግ እንዲጎትቷት አዘዘ። ይህንንም አድርገው ወደ ወህኒ ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞቺ ለአጵሎን ሰዊ አላት። እርሷም ክፉ ሞትስ ላንተ ነው፣ የኔስ ከአንተ የሚገኘው ሞት በፈጣሪ የዘንድ ህይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ፣ የእኔን ተወውና ላንተም የደይን ትንሣኤ አለህ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉም እስኪትሰበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወይን ቤት እንዲያስገቧትም አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷ ምንም ሕማም እንዳላገኛት ሁና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀጥታ ተቀብታ የወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። የዚችን ክርስቲያን ሴት የስራይዋን ጽናት እዩ፣ ትላንት በእሳት አሰቃይተናት ተናት ነበር፣ ዛሬ ድናለች አለ። እርሷም ስራይንስ አላውቅም፣ ነገር ግን ፈጣሪዬ ስራይን የሚሽር ነው አለችው። ከዚህም በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችውም ጊዜ ራሷን በሰይፍ እንዲቆርጡ ይቆርጧት ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገለጸላት። ብዙ ቃል ኪዳኖችንም ሰጣት። በማይታበል ቃሉ መታሰቢያሽን የሚያደርገውን ሁሉ፣ በስምሽም የሚመጸውተውን፣ የገድልሽንም መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለ። ከዚህም በኋላ አንገቷን በሰይፍ ቆረጡ። በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን በረከቷም ከእኛ ጋር ለዘላለሙ ይኑር አሜን። አⷀር ብለከ አሞኒ ሰላመ ወለሶፊያ ምስሌከ ዘተሳተፈ ትማመ በእንተ ኢየሱስ ክርስቶስ ስመሩ ፍጹመ ከዊነክሙ ትጽኑ ኪያየ ደግታመ ለሊከ አበ ወይ እቲ እመ በዚች ምለት የአባ ሞንና የሚናስ መታሰቢያቸው ሆነ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ አምስት በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያይቆብ አረፈ። በዚች ዕለት የተመረጠ ኃያል ተጋዳይ አባ ብሶ አረፈ። በዚችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። በዚችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የእረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከእኛ ጋራ ይሁን እንደ ዘላለሙ አሜን።

ወደ ዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂ ተኩሉም ባይስ ህውረ መሐረን ኢየሱስ ክርስቶስ ታምሪሃ ለግዜትነ ቅድስት ድንግል በክሌ ማርያም ወላይት አምላ ጸሎታ ውረከታ ወምረ ተፍቅሮ ላ ያሃሉም ስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። ልመናዋ ክብሮ በኛ ለዘላለም በእውነት ደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነብስ የጸናች ክብርትመቤታችን ያደረገችው ተአምሪህ ነው። ወልደ ነጎድጓድ ዮሐንስ የተባለ የተገነዘበትን መግነዝ እጅ እየነሳ እንደተናገረ ጌታችን ኢየሱስ ክርስቶስ የተገነዘበት መግነዝ ብዙ ጊዜ መላልሶ ሲያከብረው እኔ አየሁ፣ አለ። ቅዱሳን ሁሉ እያዩት ከሚያረግ ከማረጋጋትም ነገር የተነሳ ሲያደንቁ እናቱ እናቴ ሆይ ፍቅር ይገባሻል፣ የጸናሽ አንባ መጠጊያ፣ እናቴ ከመላይክትም ከጻድቃን ይልቅ ፈጽመሽ የተመረጥሽ ነሽ አላት። በውስጡ ዘጠኝ ወር ከ ቀን ለተቀመጠባት መርከብ አንቺ ነሽ ፍቅር ይገባሻል። በምድር ላይ ሳለች ላደርኩባት የሰማይ ሁለተኛ ለምትሆን እናቴ ለማርያም ፍቅር አንድነት ይገባታል። ከፍጥረታት ሁሉ ለምትበልጥ ከፍ ለምትል ለአዳም ልጆች በኩር ለምትሆን ለእናቴ አንድነት ፍቅር ይገባታል። እኔ በእርሷ አድሬባት ለነበሩ ለተመሰገነች መንበር አንድነት ይገባል። እሊህም የንጽህት እናቴ ክንዶች ናቸው። ከኔ በቀር አንዱ ስንኳ ከሚጣፍጡ ፍሬዎቿ የተቀበለ ለሌላት ገነት እናቴ ፍቅር ይገባል። ይኸውም የሚናገረው ተት ነው። ድንግል እናቴ ሆይ ከእኔ ጋር መከራ እንደ ተቀበልሽ እስከ ዘላለም ድረስ እረፍት ባለበት ቦታ እስከዛሬ ድረስ ደስ ይበልሽ። በዚህም ዓለም በስጋሽ መከራ እንድካም እንደ ተቀበልሽ በእሳቸው ፈንታ በመንግሥተ ሰማያት እስከ ዘላለም ድረስ ደስታን ተቀበይ። በዚህም ዓለም በስጋሽ የተቀበልሽ ብትሆኚ አሁንም ከኔ ጋር ወደ ሰማይ አሳረግሽ ዘንድ ተነሽ። በክንድሽ እኔን የምታሳርፊ በዚሁ ስጋ ወደ ምድረ ግብጽና ወደ ብሔረ ኢትዮጵያ ብትሰደጅ ወደ ልኡላን ሰማያት ወደ ኪሩቤል ወገኖችሽም አደርስሽ ዘንድ ዛሬ ተነሽ። በእውነት የተወደድሽ እናቴ ሆይ አንቺ በስጋሽ የተራብሽ ብትሆኝ እስከ ዘላለም ድረስ ተድላ ደስታ ወዳለበት አገር እንሆ አሳረግሁሽ። አንቺ በዚህ ስጋ ከኔ ጋር ከአንዱ ወደ አንዱ ቦታ ብትመላለሽ ድንጋጼ ልቡናሽ እነሆ የተመላ ቢሆን ሞት፣ ሐዘን፣ መከራ፣ ድካም ወደሌለባት ሌልት ወደምትወነደ እረፍት ቦታ አገሬ ኢየሩሳሌም ለመሄድ ዛሬ ተነሽ። ዓይኖችሽ ልቅሶን ሐዘንን የተሞሉ ቢሆኑ አንቺ ከዚህ ከመቃብር በአፉ ሆነሽ ያለቀሱ እነሆ ዛሬ የኪሩቤል መሰንቆች በሰማይ በፊትሽ ያመሰግናሉ። ጌታም ይህንን ተናግሮ የድንግል የእናቱን ስጋ ያረጋጋል። የክብሯ ገናናነት እጅግ ድንቅ ነው፣ ጌትነቱም ድንቅ ነው። በስጋ ካረገች ጊዜ ልጇ እጅግ አክብሯታልና ልመናዋ አክብሯል። ለዘላለም በእውነት ይደርብን። የዮሐንስ ወልደ ነጎድጓድ በረከቱ አማላጅነቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ከቅዱሳን ረዴት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን